ሰላም፣ ሰላም የቻናላችን ቤተሰቦች፣ ዛሬም በአዲስ ቪዲዮ ተመልሰናል ማለት ነው። ብዙዎቻችሁ ዩኒቨርሲቲ ፕሊስመንት ከተደረገላችሁ በኋላ የእናንተ ዩኒቨርሲቲ ምን ኢንፎርሜሽኑን ኳሊቲውን ዌዘሩ ሊሆን ይችላል፣ የሰላም ሁኔታ ሊሆን ይችላል። የዩኒቨርሲቲ ቦታችሁን በሰይክ ለታውቁን ብዙቻችሁን ኮሜንት ላይ ወለጋ ዩኒቨርሲቲ እንዴት ነው፣ ደብረ ማርቆስ ዩኒቨርሲቲ እንዴት ነው፣ ወሎ ዩኒቨርሲቲ እንዴት ነው እያላችሁኝ ነበር። እናንተ ደግሞ ዛሬም በአዲስ ቪዲዮ ዛሬ ተራላችኋል ማለት ነው። እናንተ የምትፈልጉትን ዩኒቨርሲቲ ፕሌስመንት የተደረጋችሁን ዩኒቨርሲቲ ኮሜንት ላይ ጻፉልኝና ሁሉንም ኮሜንት አንብቤ ማለት ነው በዛ ዩኒቨርሲቲ ኢንፎርሜሽን ሰጣችኋለሁ ማለት ነው። ቶሎ ቡላችሁ ብዙ ዩኒቨርሲቲ ቀድሞ የጻፈ ማለት ነው። ኮሜንት ላይ ጽፋለሁ ማለት ነው። ኮሜንት ላይ አይቼ አይቼ ሰራላችኋለሁ ማለት ነው። አፍትኖት ይሄ ቪዲዮ ለብዙ ሰው ለብዙ ሰው እንድረስ ላይክም አርጉ ማለት ነው። ኢንፎርሜሽን እናንተ በኮሜንት ላይ የምሰጡት ዩኒቨርሲቲ ኢንፎርሜሽን ሁሉም ሰጣችኋለሁ ማለት ነው። እንደዚህ አይነት ኮንተንት ከፈለጋችሁ አሁን ሰብስክራይብ አርጉ ማለት ነው። በሌላ ቪዲዮ እስክንገናኝ ድረስ ይህን ቪዲዮ አሁን አሁን ላይክ አርጉ ፕሊዝ፣ ለብዙ ሰው እንድረስ። በሌላ ቪዲዮ እስክንገናኝ ድረስ መልካም